ይህ የምትመለከቱት ህፃን በጣም ትልቅ ችግር ውስጥ ገብቷል። ስሙ ትራቪስ ይባላል። እድሜው ገና 15 ዓመት ብቻ ነው። አሜሪካ ውስጥ በአርካንሳስ ስቴት ውስጥ ይኖራል። ትንሽ አጉል የሆነ ባህሪ አለው። ሁልጊዜ የሆነ ነገር ሳይሰርቅ ከሄደበት አይመለስም። ከትምህርት ቤት ብዙ ጊዜ ተባሯል። በእውነተኛ ህይወቱ ደግሞ ይህን ይመስላል። አንድ ቀን በጣም ትልቅ የሚባል ስርቆት ለመፈጸም ይወስናል። በአካባቢው ካሉ ቤቶች አንዱን ለመዝረፍ ነው ያሰቡ እና ደግሞ ብቻውን ሳይሆን ከጓደኛው አንድሬ ጋር ለመስረቅ ነው ያሰቡ። ከዛም ትራቪስና አንድሬ በብስክሌት ሊሰርቁ ወዳሰቡት ቤት ይሄዳሉ። ነገር ግን እዚህ ድረስ መተን አን አንድ ቤት ብቻ ከመስረቅ ይልቅ ሁለት ቤት ለምን አንሰርቅም ብለው እዛው ይስማማሉ። አንተ ያንን ቤት ዝረፍ፣ እኔ ደግሞ ያንን ትልቁን ቤት ዘርፋለሁ ብለው ወዲያው ወሰኑ። እናም ተስማሙ። ትራቪስ ወዲያው ቤቱን ሰብሮ ገባ። ጊዜ አላበከንም። የሚሰርቃቸውን ነገሮች ይፈትሽ ጀመር። ከዚያም በድንገት ከየት እንደመጣ ሳይታወቅ አንድ ቶዮታ ካሪም ከውጭ መጥቶ ቆመ። መኪናውን እየነዳ ያለው አንድሬ ነው። በዚህ ቅስፈት መኪና ኬታ ምቶ ከዛም ትራቪስ ምን እየተካሄደ እንዳለ ለማወቅ ወደ እሱ ጋር ሄደ እና አንድሬ በፍራት ተውጦ ያንን ትልቁን ቤት ልዘርፍ ሄጄ ነበር። ሰዎቹ ቤት ውስጥ የሌሉ መስሎኝ ነበር ን ቤት ውስጥ ነበሩ ልክ ሳያቸው ሽጉጤን አውጥቼ ባም ባም ሁለቱንም ገደልኳቸው ከዛም ቶዮታ ካሪሙን ሰርቄ አንተን ልወስድ መጠው አሁን በፍጥነት ሄደን የሞቱትን ሰዎች አስክሬን መደበቅ አለብን ልትረዳኝ ትችላለህ አለው ትራቪስም ይህን ሁሉ ከሰማ በኋላ ምንም እንዳልተፈጠረ እሺ አለው ወዲያው ሁለቱም አስክሬኖቹን ለማስወገድ ወደ ትልቁ ቤት አመሩ። ሁለቱ አስክሬኖች አሁንም እዚያው ነበሩ። ሊያንቀሳቅሷቸው ሞከሩ። ነገር ግን በሚያሳዝን ሁኔታ ልጆቹ ገና ትንሽ ስለነበሩ አስክሬኖቹ በጣም ከባድ ሆኑባቸው። ከዛም የመጨረሻ አማራጫቸው ሁሉንም ማስረጃዎች ለማጥፋት ቤቱን በሙሉ አቃጠሉ። ከዚያም በተሰረቀው ቶዮታ ካሪም መኪና ውስጥ ገብተው ከቦታው ሸሹ። ብዙም አራቁም። አንድ ማይል ያህል እንደሄዱ ቶዮታ ካሪሙ ተጋጭባቸው፣ እናም ወደ ጎን ተገለበጠ። ከዚያም ከውስጥ ወጥተው በእግራቸው መሮጥ ጀመሩ። በሰዓቱ አንድ የአካባቢው ነዋሪ ወደ ቤቱ እየሄደ ሳለ የተገለበጠውን ካሪ እና ምን ተፈጥሮ ነው ብሎ የመኪናውን ባለቤት ለመጠየቅ ወደ ትልቁ ቤት ያመራል። እዛ ሲደርስ ግን ያየውን ማመን አልቻለም። ቤቱ በእሳት እየተቃጠለ ነው። ወዲያው ፖሊሶችና የእሳት አደጋ ሰራተኞች ጠራ። ከመጡ በኋላ ግን ውስጥ ላይ ሁለቱን አስክሬኖች አገኟቸው። ፖሊሶቹም የገዳዩን ማንነት ለማወቅ ምርመራ ይጀምራሉ። ወዲያው ሰዎቹን ማን እንደገደላቸው ፍንጭ ወይም መረጃ ለሚሰጣቸው ማንኛውም ሰው 10000 ዶላር ሽልማት እንደሚሰጡ በሀገሪቱ ጋዜጣ እንዲታተም አደረጉ። ከአንድ ወር ገደማ በኋላ በመጨረሻም ፖሊሶቹ ግድያው ላይ ትራቪስ ተሳታፊ እንደነበር መረጃ አገኙ። በመጠራጠርም ወደ ቤቱ ሄደው ጠየቁት። ነገር ግን ትራቪስ ምንም ቃል ትንፍሽ አላለም፣ ምንም ነገር አላደረገም፣ ምንም ነገር አልተቀበለም። ስለዚህ የፖሊግራፍ ምርመራ እንዲያደርግ አስገደዱት። እናም አለፈ። በአብዛኛው የፖሊግራፍ ምርመራ የውሸት ሳይንስ ስለሆነ ነው ያለፈው። ለማንኛውም ሌላ እንዲወስድ አደረጉት እና እንደገና አለፈ። ሶስተኛ እንዲወስድ አደረጉት እና እንደገና አለፈ። ነገር ግን ፖሊሶቹ ትራቪስ በዚህ ወንጀል ውስጥ እንደተሳተፈ እርግጠኛ ነበሩ። ስለዚህ በሆነ መንገድ አራተኛ የፖሊግራፍ ምርመራ እንዲወስድ አደረጉት። በዚህ ጊዜ ግን ወደቀ። በመጨረሻም ፖሊሶቹ ይህንን አጋጣሚ ተጠቅመው እውነታውን እንዲናገር አደረጉት። ነገር ግን ትራቪስ ያመነላቸው ትልቁ ቤት በመግባት ስርቆት እንደፈጸመ ብቻ ነው እንጂ ሁለቱን ሰዎች ቤት ውስጥ ገብቶ ተኩሶ የገደላቸው አንድሬ መሆኑንና ወንጀል ውስጥ እንደሌለበት ነገራቸው። ይሁን እንጂ ቤቱን ሰብሮ በመግባትና መስረቁን ስላመነ ወዲያውኑ በፖሊሶቹ ተያዘ። የትራቪስ የጣት አሻራዎች በተበላሸው ቶዮታ ካሪሙ ውስጥ ከተገኙት የጣት አሻራዎች ጋር ተመሳሰሉ። የአንድሬ የጣት አሻራዎች ወይም አንድሬ ወንጀሉን እንደፈጸመ የሚያሳይ ግን ምንም አይነት ማስረጃ አላገኙም። ስለዚህ ፖሊሶቹ የተፈጸመውን ሁሉንም ወንጀል ገድያውንም ጨምሮ በትንሹ ወጣት ትራቪስ ላይ ደፈደፉት። ትራቪስ ምርጫ አልነበረውም፣ ጥፋተኛ እንደሆነ ማመን ነበረበት። ስለዚህ ጥፋተኛ ነኝ ብሎ አመነ እና የ28 ዓመት እስራት ተፈረደበት። እናም ሲታሰር ያለበት ትክክለኛ ምስል ይሄ ነው። ነገር ግን ታሪኩ አላበቃም። ቀጥሎ በጣም አስገራሚ የሆነ ነገር ይፈጠራል። በዚያ ቀን በቤት ውስጥ ከተገደሉት ሁለት ሰዎች አንዷ ስሟ ሳሊ ነበር፣ እና ሳሊ አንድ የምታሳድጋት ሴት ልጅ ነበረቻት፣ ማርታ ትባላለች። ሳሊ ከተገደለች በኋላ ማርታ ቤቱን ወረሰች፣ ስለዚህ ወደ ውስጥ ገብታ አሳደሰችው። ማርታ በቅርቡ እናቷ በመሞቷ ምክንያት ያሳለፈችው አስከፊ ነገሮችን ቢኖሩ፣ ባህሪዋ ግን በጣም ደግ ሴት እንደነበረች ሁሉም ያውቃል። ሃይማኖቷ ቡዲስት ስለሆነ በየትኛውም አጋጣሚ ይቅርታ ማድረግ ትወዳለች። ስለዚህ ትራቪስ በእስር ቤት እያለ ለእሱ ደብዳቤ መጻፍ ጀመረች፣ እሱም ይመልስላት ነበር። ከጊዜ በኋላ የቅርብ ጓደኝነት መሰረቱ። ጥፋተኛ ነኝ ብሎ ቢናዘዝም ትራቪስ ጊዜ እነዚያን ሰዎች እንዳልገደለ ይናገር ነበር። አንድሬን የገደላቸው ይላል። ነገር ግን ሰዎች አያምኑትም፣ ግን ዝም ብለው አዋ፣ ጓደኛ፣ አንተ ንጹህ ሰው ነህ ይሉታል። የሚገርመው ግን ማርታ ታምነዋለች። የዛን ቀን ቤታቸውን ሰብሮ እንደገባ እንደሰረቃቸው ታውቃለች። ነገር ግን እናቷን የገደለው እሱ እንዳልሆነና አብሮት የነበረው ልጅ እንደሆነ አምነዋለች። በዚህ ምክንያት ማርታ ትራቪስን በምትችለው መንገድ ሁሉ ልትረዳው ትፈልጋለች። በጣም ስላሳዘናት ፖሊሶቹ ጉዳዩን እንደገና ከፍተው እንደገና እንዲመረምሩት ጠየቀች። የትራቪስን እናት ቤቷ ውስጥ ሰራተኛ አድርጋ ቀጠ በቃ ምን አለፋችሁ ለትራቪስ ጠበቃ ሆነችለት ማለት ይቻላል። ከዚያም 20 ዓመታት አለፉ። አሁን 2018 ነው። ትራቪስ 37 ዓመት ገደማ ሆኖታል። ካደገ በኋላ ትክክለኛ መልኩ ይህንን ይመስላል። በአመቱ መጨረሻ ትራቪስ የእስር ጊዜውን አጠናቆ ከእስር ቤት ወጣ። ቶሎ የወጣው ማርታ ስለረዳችውና በሱ ስም ይቅርታ ብላ ለቦርዱ መግለጫ ስለሰጠች ነው። እንደተፈታም በመኖሪያ ቤቷ ውስጥ አትክልተኛ ሆኖ እንዲሰራ ቀጠረችው። ይህ ለሱ በጣም ጥሩ እድል ስለነበር ስራውን ተቀበለ። የሚገርመው ከእሷ ጋር ያለው ጓደኝነት ሁኔታ እየሄደለት እንደሆነ እና በመጨረሻም ህይወቱን ማስተካከል የጀመረ ይመስላል። ምን ዋጋ አለው? አንድ አመት ገደማ ካለፈ በኋላ ትራቪስ አሁንም ያ የልጅነት አመሉ አንድ ቀን ግን ሁሉም ነገር ተበላሸ። የዛን ቀን ማርታ ቤት ውስጥ ያለውን አንድ ውድቃ ለሆነ ሰው በሺህ ዶላር ትሸጣለች። ገንዘቡን በካች ስለነበር የሰጣት ወደ ባንክ ሄዳ እስክታስገባው ድረስ ገንዘቡን ክፍሏ ውስጥ ደበቀችው። ትራቪስ የዛን ቀን ስራ ላይ ነበር። እናም በዛው የሆነ ነገር መሸጧን አወቀ። ከዛም ጠበቀ፣ ማንም ሰው ቤት ውስጥ እስከማይኖር ድረስ ጠበቀ እና ሺህ ዶላሩን ደበቀበት ክፍል ውስጥ ገብቶ ሰረቀው። በማግስቱ ማርታ ገንዘቧ እንደጠፋ አስተዋለች። በሚያሳዝን ሁኔታ በዚያን ጊዜ ሊወስድ የሚችለው አንድ ሰው ብቻ ነበር፣ አትክልተኛው ትራቪስ። ይህ ማርታን ሙሉ በሙሉ አበሳጫት። እነዚህን ሁሉ ዓመታት ላደረገችለት ነገር እንዴት ሊሰርቃት ይችላል? ስለዚህ በሚያሳዝን ሁኔታ ወደሱ ሄዳ ከስራ አባረረችው። ትራቪስ ተናደደ። እንዴት ልታባረረኝ ትችላለች? ቢያንስ ማስጠንቀቂያ እንኳን አስጠኝም። ቆይ ሰራላታለሁ አለ። ከአንድ ወር ገደማ በኋላ ለመበቀል ወሰነ። አንድ ማለዳ ጨለማ ነበር። ትራቪስ ወደ ማርታ ቤት ተመልሶ ገባ ፋትና ተጨማሪ ገንዘቧን ሊወስድ ስለሆነ ከኋላ በር በኩል ነበር የገባው። ነገር ግን ማርታ ቤት ውስጥ ነበረች እና በቤት ውስጥ አንድ ሰው ሲንቀሳቀስ ሰማች። ማርታ ወዲያውኑ የማስጠንቀቂያ ደውሏ አነካች። እዚያም ቡም፣ ትራቪስ ማርታን አያ። እናም ፊት ለፊት ተፋጠጡ። ያኔ ነው ቢላውን አውጥቶ ፓው ወጋት፣ ፓው ደጋግሞ ደጋግሞ ወጋት እስከምትሞት ድረስ። ከዚያም ትራቪስ የማርታን አስክሬን በብርድ ልብስ ውስጥ ጠቅልሎ ጋዛ አርከፈከፈባት። እንደገና መረጃውን ለማቃጠል እየሞከረ ይመስላል። ነገር ግን ማርታ ደውሉን ስለነካች ፖሊሶቹ መጡ። ትራቪስ በመታጠቢያ ቤት ውስጥ ተደብቆ ሲጨው ሰሙት። ከዛም ወደ ላይ ወጡና እጅህን ወደ ላይ እጅህን ወደ ላይ አድርግ። ትራቪስ ግን ገደል ግቡ ብሎ ከመታጠቢያ ቤት ውስጥ መስኮት ዘሎ መሬት ላይ ወደቀ። በመጣበት መኪና ውስጥ ገብቶ ከማርታ ሰፊ ግቢ አቋርጦ አመለጠ። ፖሊሶቹ ግን ከኋላው እያባረሩት ነበር። ነገር ግን ቡም መኪናው ተጣበቀበት። ስለዚህ ወጥቶ ሰፊውን ግቢ አቋርጦ ወዳገኘው ሐይቅ ዘለለ። ለማምለጥ ልሞክር ብሎ የገባ ይመስለኛል። በሚያሳዝን ሁኔታ ግን መዋኘት የሚችል አይመስለኝም። ትራቪስ በዛ ሐይቅ ውስጥ ሰጠመ። ዋው! እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።